መቼም በእኔ ቦታ ናሆምን ሆመን አታኪውም አይደለም። አንተ መቼም ከናሆም ጋር ልትወዳደር አትችልም። ቢያንስ እሱ የፍቅር ሰው ነው። እሺ፣ እኔስ አንተና ቅምጥህማ በገንዘብ ነው የታወራችሁት። የኔና የናሆምን ነው ህይወት እኮን ይቀልላችሁበት። መቼ ስለኔና ስለ አምራን ለሷት ትነግሪውም አይደለም። አንድ ቀን እራሱ ማውቁ አይቀርም። ልጅቷ በጣም እያሳዘነች የሁለት ነው ገና ከአሁኑ የሚናማየ ማየ የቤት ሰራተኛ አድርገዋል። እና ቦታዋን ስላገኘሽ ነው ያሳዘነች። እኔ እስካሁን ድረስ የኑሐሚን ጥፋት ምንም እየታየኝ አይደል። ከልጄ ብትርቅሽ ይሻልሻል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 ይህ ጠረጴዛ ወልዊ፣ ሁሉንም ስራ ሰርተሽ ትጨርሻለሽ። ናወልዊ እየሰማሽኝ ነው? ናወልዊ እያልኩሽ አይሰማሽም? እን ለእኔ ጉልበት ባታስቢ፣ ቢያንስ ለእህል ባታስቢ። ልቀቂ እባክሽ። ከፈለግሽ ሸሻጎንቶች ማብዛት ትችያለሽ። እሺ ተሰሚያለሽ? እኔ በጣም ታጋሽ ስለሆንኩ ግን ምን እያደረግሽ ነው አሁን? ይሄን አንተን አይመለከትህም። አገባህ እኔ አሁንም ቢሆን መመክርሽ አንድና አንድ ምክር ነው ይሄንን ቤት ለቀሽች አባቴ ካወቀ ነው። ከዚህ በኋላ ስለ አባቴ መጥፎ ነገር ካወራሽ እኮ ለዛ ሽምድ ምድ አባትሽ ልድሽን ብድር ማይለች ማለት እቺ ምስኪንች ተዋት፣ አታሰቃያዋት። በቃ እንዴ፣ ወይ ሰው ልጥራለ እንዴ አባት። ኧረ ያስፈልግም ስጅምር ጥፋቱ አንቺ እራስሽ ነው። እሺ፣ ምን እ የምን አደረኩኝ ኤርሚያስ አሁን ላይ ለማድረግ ያሰበው መንገድ ላይ ኤሚን ጠብቆ ከሷ ጋር ተዋውቆ አሁን መጨረሻ ላይ ውበቷን እያሞጋገሰ ነው። በጣም ቆንጆ ነሽ፣ ይህንን ውበት ይዘሽ ወጥተሽ እንዴት ነው የማለው፣ ወድቆ ብሎ ውበቷን እያሞጋገሰ ነው እና ይሄ ደግሞ የሚያሳየው ምናልባት ከኤሚ ጋር ተዋውቆ ከሷ ጋር ተግባብቶ እነሱ ቤት ገብቶ ደግሞ በዛ በኩል በሷ በኩልም ቢሆን ኑሐሚን ያለችበትን ሁኔታ ስለ ኑሐሚን ለማጣራት ይመስላል ወይ ደግሞ እዛ ቤት እየተመላለሰ በቀላሉ ኑሐሚንን ደጋግሞ ይቅርታ ለመጠየቅ ይመስላል ማለት ነው። መንገድ ላይ ኑሐሚን ሱቅ ስትሄድ ወይ ደግሞ ወደ ገበያ ወጣ ስትል እያስቆመ ደጋግሞ ይቅርታ ቢጠይቃትም ኑሐሚን ግን ይቅርታው ልትቀበለው አልቻለችም። እሱ ደግሞ ተስፋ አልቆረጥም ያው የበደለው በደል ቢገባውም አሁን ላይ ይቅርታ ጠይቆ እሷን መካስ ነው የሚፈልገው። ከዛ ቤትም ውጪ እኔ ማረፊያ ያዘጋጅልሻለሁ ለአንቺም ለአባትሽም ብሎ ደጋግሞ ቢነግራትም ኑሐሚን ግን ይሄን ነገር ልትቀበለው አልቻለችም። እሺ ልትሉ አልቻለችም። ግን ደግሞ እዚህ ጋር ይቅርታ ባታደርግ ለራሱ እሱ የሚላትን አማራጭ ከዛ ቤት ውጪና እኔ ሌላ ማረፊያ ያዘጋጅልሻለሁ ያላትን እሱን ተቀብላ ከዛ ቤት ብትወጣ ይሻላል እንጂ አሁን ላይ ኤሚና እናቷ እያሰቃዩዋት ያለው ስቃ ጸባይ ለሷ በጣም ከባድ ነው የሚሆኑ ማለት ነው። አሁን እንደውም በዛ መጨረሻ ላይ እያሰቡ ያሉት የሆነ እቃ ከዛ ቤት ውስጥ አንስቶ የእሷ ቦርሳ ውስጥ የእሷ ልብስ ውስጥ ያደርጉና ከዛም በኋላ ያ እቃ የኔ የጠፋው ማነው የወሰደው ተብሎ ሲፈለግ የእሷ ቦርሳ ውስጥ ተገኝቶ ያኔ ደግሞ ኑሐሚን ሰርቃለች እሷን ች የወሰደች ለካ እሷ ወስዳ ቦርሳዋ ውስጥ አስቀመጠች ተብሎ ለይኩን ፊት እንድትዋረድና ከዛ ቤት እንድትወጣ ለማድረግ ይሄንን ሴራ እያሴሩ ነው እነሱ። እስከዚህ ድረስ እስከ ጥግ ድረስ እየሄዱ ነው እሷን አዋርዶ ከዛ ቤት ለማባረር ማለት ነው። ኑሐሚን ደግሞ አሁን ላይ እያለች ያለችው ከዚህ ቤት በወጣ ራሱ ምን ማረፊያ ያለኝ የት እሄዳለሁ የሚለው ነው ያሳስባት፣ እና ናሆምም ይሄን ነገር ደጋግሞ ይነግራታል። የፈለገ ነገር ቢሆን እዚህ ቤት እንዳትቆይ፣ እኔም ዛሬም ደግሜ ደጋግሜ የምመክርሽ ከዚህ ቤት እንድትወጪ ነው። እነሱን አትቻያቸውም ብሎ የእናቱንና የእህቱን ክፋት እዛ ጋ እየነገራት ነው። በጣም ተንኮለኞች እንደሆኑና ከዚህ በላይም እሷን እንደሚያሰቃዩ ቢነግረትም ኑሐሚን ደግሞ እዛ ጋ ምንም አማራጭ የላትም። ከዚያ ቤት ከወጣች ሌላ ቦታ መጠለያ አንድ ቀን ራሱ የምታርፍበት ቦታ ስለሌላት እሷ አሁን ላይ ያሰበችው ይሄንኑ ስቃይ ተቋቁሜ ተቀብዬ ልኖር አባቴ እስከሚታከም ወደ ሙሉ ጤንነቱ እስከሚመለስ ድረስ ይህም ቀን እስከሚያልፍ ድረስ የእነሱ ስቃይ ተቋቁሜል ልቀበለው የሚለውን አሰባ። ብትቆይም ግን እነሱ አርፎ ሊቀመጡላት አልቻሉም ማለት ነው። እሷ ከሁሉም በላይ እሷን ቢናገሯትም ቢመቷትም ግን ትችለዋለች፣ ትታገሰዋለች። ግን ደግሞ አባቷን እንዲናገሩባት አትፈልግም። ለዛም ነው ወደ ኪችን መታ ኤሚ ስለ አባቷ ስትናገር አባቷ በመታመሞ ሞራል የሚነካ ቃል ስትናገራት ኑሐሚን በጣም ተናደበ ጥፊ ስትመታት። የኤሚ በጥፊ መመታት ደግሞ እናቷን ስላበሳጫት ና ስላናደዳት እሷን መታ በጥፊ መታት በዛ መሀል ቀጥሏል ደግሞ ናሆም ኑሐሚን ላይ ተደርበዋል ይሄ ነገር ደግሞ እነሱ ላይ ራሱ ጥያቄ ፈጥሮባቸዋል። ለምንድ ነው ይሄ ልጅ እሷ ላይ የሚደረበው ለምንድ ነው ለእሷ የሚያግዘው ምናልባት እኛ ሳናቅ የሆነ ግንኙነት ጀምሮ ይሆን እንዲ የሚለው ነገር ራሱ እነሱን አሳስቧቸዋል ካሁኑ ግር ብሏቸዋል ማለት ነው እናትየው ደግሞ እኔ ሞቼ ነው ቆሜ እነሱ አብሮ የሚሆኑት እነሱ ግንኙነት የሚጀምሩት እነሱ አብሮ ከሚሆኑ ሁለቱንም ከዚህ ቤት ነው ማባረራቸው እያለች ነው ያው ናሆምም አሁን እውነት ኑሐሚንን ወዷት አፍቅሯት አገባሉ ቢል ራሱ እሱም እዛ ቤት አይቆይም ማለት ነው እናቱ አሁን በተናገረችው መሰረት እሱም ከዛ ቤት መባረሩ አይቀርም ማለት ነው። ግን ደግሞ እሱ ያንን ሀሳብ የለውም። ያው ኑሐሚንን የሚያግዛት ግዛት ስለምታሳዝነው ና አሁን ችግር ላይ ያለች ያለችበትን ችግር ስለሚያውቅ ነው። እናም ደግሞ የእናቱንና የእህቱን ክፋት ስለሚያቅ እነሱ እሷን እያሰቃዩ ያለውን ስቃይ እያየ ስለሆነ ለምንድነው እንደዚህ የምታደርጉት? እቺ ልጅ ምን አደረገቻችሁ? እናንተ የምታዟትን ስራ አርፋ እየሰራች ነው። ስለዚህ ለምን አትተዋትን ብሎ ደጋግሞ ቢነግራቸውም እነሱ ግን ሊሰሙ አልቻለም። እሱ ያው ዛሬ ደግሞ ሲላቸው የነበረው እንኳን ከኑሐሚን ጋር ፍቅር መጀመር አይደለም እንደውም ፍቅረኛውን ቤት አምጥቶ ከነሱ ጋር ማሳዋወቅ እንደሚፈልግ ራሱ እየነገራቸው ነው። ይሄ ነገር ራሱ አልተዋጠላትም ለእናቱ። ልጅቷ ምን አይነት ነች? ዘሯ እስከ ወዴት ነው? የሀብት መጠናስ እንዴት ነው እያለች ገና ከአሁኑ ልጅቷን ሳታያት ያንን ነገር ወደ ማጣራት እየሄደች ነው ማለት ነው። በዛ በኩል ደግሞ አእምራን ራሷን እንደ አዲስ እየገነባች ነው። በፊት በጣም ሱስ አለባት፣ ታጨሳለች፣ ትጠጣለች ምናምን። አሁን ደግሞ ራሷን እንደ አዲስ እየገነባች ነው። ቤተሰቦች የሚወዷትን አይነት ሴት እሆናለሁ ብላ ራሷን እየቀየረች ነው። የፀጉር ስታይሏን እነ የምትጠቀማቸው ሱሶቹ ምናምን ለማቆም እያሰበች ነው። ናሆም ግን ይሄ ነገር ጥያቄ የፈጠረበት አባቴ ስለፈለገ ነው ወይስ እኛ ስለፈለግን ነው መቀየር ያለብን? ብሎ እዛ ጋር ያንን ሀሳብ አቅርቦላታል። ግን የእሱ ሀሳብ በጣም ትክክል ነው። መቀየር ያለባት ለራሷ ፈልጋ ህይወቴ ይሻሻል ብላ ነው እንጂ እዛ ጋር ናሆምን ላግባ የእሱ ቤተሰብ ይውደዱኝ ብላ አይደለም እሷ መቀየር ያለባት። እሷ ግን ሀሳቧ እንደዛ ይመስላል። አሁን ላይ እንደዚህ ሆኜ ብሄድ ቤተሰቦቹ ስለማይወዱኝ ናሆምን ስለማጣ ብላ ራሷን ሳትፈልግ እየቀየረች ነው። ያው አማራጭ የለኝም በሚለው ነው እንጂ እዛ ጋር ሌላ አማራጭ ቢኖራት ሌላ የተሻለ አማራጭ ደግሞ ቢኖራት እዚህ ጋር ለናሆም ፍቅር ብዬ ቤተሰቦቹ ይውደዱኝ ብላ ራሷን አትቀይርም። እንደማትቀይርም ግልጽ ነው። ግን አሁን ላይ ሌላ መሄጃ የላትም። በዛ በኩል ከኤርሚያስ ጋር ተጣልታለች፣ ከሱ ጋር ተለያይታለች። ወደሱ መመለስ እንደማትችል ታውቃለች። አሁን እጇ ላይ ያለው አማራጭ ናሆም ብቻ ስለሆነ ምንም አማራጭ ስለሌለኝ ይሄ ያለብኝን ሱስ አቁሜ ራሴን ቀይሬ፣ ቤተሰቦቹ አባቱ የሚፈልጓትን አይነት ሴት ሆኜ እነሱ ጋር ሄዳለሁ ብላ እያሰበች ነው። ይሄ ነገር ግን ለናሆም አልተዋጠለትም። መቀየርሽ ግን ደስ ይላል፣ እኔም ወድጄዋለሁ፣ ግን ደግሞ ከልብሽ ቢሆን በጣም ጥሩ ነበር ብሏታል። ይሄ ነገር ደግሞ የሷ መቀየር ደግሞ እስከ እንደሚቀጥል ባናውቅ ማለት ነው። አሁን ምናልባት እሱ ራሱ ይዟት ቤት ከሄደ በኋላ እዛ ጋ እናትና እህቱ የሆነ ነገር ቢናገሯት ወይ ደግሞ ሞራላን የሚነካ ነገር ቢናገሯት ምናልባት አይታወቅም በእነሱ ንዴት ደግሞ ከንዴት ልጣ በሚለው ወዲያውኑ ከዛ ከወጣች ራሱ ወደ መጠጧ ወደ ሱሷ ልትመለስ ትችላለች ማለት ነው። አሁን ግን ከልቧ ትቀየር ወይ ደግሞ እዛ ጋ እያስመሰለች ይሁን ባይታወቅም፣ ግን ናሆም ራሱ ሊፈትናት አስበው ይመስላል። ለምን ወጣ ብለን መጠጣን ጠጣም ለምን እየጠጣን አንጫወትም ብሎ ሲጠይቃት ራሱ እዛ ጋ አይሆንም ይሄን ነገር ማቆም አለብን እያለች ነው እስከምን ያህል ጊዜ እንደሚሄድ አልታወቀም። አሁን ላይ የአምራን መቀየር ማለት ነው። ሌላው ነገር ደግሞ እሷ ያኔ ከኤርሚያስ ጋር በነበረች ጊዜ ለሱ ስትሰጣቸው የነበሩ ንብረቶችን ሁላ እየጠየቀች ነው። አሁን ላይ ግን እሱ እየነገራት ባለው መሰረት እጁ ላይ ያለው ትልቁ ሀብት የሚባል ነገር መኪናው ብቻ ነው ብሎ ቢነግራትም፣ እሷም በጸባይ መልሰልኝ የሰጠውን መኪና እያለችው ነው። ኤርሚ ደግሞ እዚህ ጋር እየመለሰላት ያለው እስካሁን ለፍቻለሁ፣ እኔም ብዙ ለፍቻለሁ ካንቺ ጋር ለዛ ደግሞ እንደ ክፍያ ይታሰብልኝና መኪናውን አልመልስም ብሎ ቢላትም፣ እሷ ግን ይሄንን ነገር ልትቀበለው አይመስልም በጸባይ በተሰጠኝ ይሻላል ሌላ መንገድ ከምንሄድ እያለች ነው ኤርሚም ግን የፈለገ ነገር ቢሆን ራሱ አልሰጥሽም ብሏታል ምን እንደተማመነ ባይታወቅም ማለት ነው ምናልባት የመኪናውን ሊብሬ በራሱ ስም አድርጎ ይሁን ወይ ደግሞ ሌላ ነገር ተማምኖ ይሁን ባይታወቅም አምራን ደግሞ እዚጋ ጋር ወደ ህግ ወይ ደግሞ ወደ ክስም ልትሄድ ትችላለች ወይ ደግሞ በጉልበትም ሌሎች ሰዎችም አስገድዶት እንዲቀበሉት ልታደርግም ትችላለች ግን ደግሞ ከአውራሯ እንደተረዳ ነው ወደ ህግ ልትሄድ ይመስላል ማለት ነው ምናልባት መኪናው በሷ ስም ካለ ሊብሬ በሷ ስም ካለ የእኔ መኪና ይወሰደብኝ ብላ ያላትን ማስረጃ ምናልባት ማቅረብ ከቻለች ያው ተወሰዶ አይቀርም። እዚህ ጋ ደግሞ ኤርሚ የሆነ ነገር ተማሙላል። በሙሉ ኮንፊደንስ ነው እዛ ጋ የፈለግሹ ነገር አምጪ፣ እኔ በጸባይም ሆነ በጸብም ሆነ አልመልስም ብሎ እዛ ጋ እንቅጩን የነገራትና ይህን ነገር ተይውና፣ እኔ ሌላ የተሻለ አማራጭ አዘጋጅቻለሁ። ለምን እኔና አንቺ አብረን ሆነን ኑሐሚንና ናሆም አንድ ላይ የማይሆኑበትን መንገድ አንሰራም ብሎ ነግሯታል። እሱም ያስፈራው ይመስላል። እዛ ቤት ኑሐሚን አለች ናሆም ይወስድብኛል፣ ወደሱ ትሄድብኛለች የሚለው ነገር በጣም ስላስፈራው አሁን ላይ እያሰበው ያለው ከአምራን ጋር ሆኖ ናሆምና ኑሐሚን አንድ ላይ እንዳይሆኑ ለማድረግ ለመስራት አማራጩን ቢያቀርብላትም እሷ ግን ያንን ነገር አልፈለገችም። አሁን ላይ ግን ኤርሚ እያሰበው እዛ ጋር አምራን ጠይቋል። ለምን አብረን ሆነን ሁለቱ አንድ ላይ እንዳይሆኑ አንሰራም ብሎ ያንን አማራጭ ሲያቀርብላት እሷ እምቢ ብላለች። አሁን ደግሞ እሱ ለማድረግ ያሰበው እሷ እምቢ ስላለች ደግሞ እዚህ ጋር ኤርሚን ጠብቄ ከሷ ጋር ተገባብቼ፣ ወይ ደግሞ እሷም ጓደኛዬ ነው ፍቅረኛዬ ነው ብላ እዛ ቤት ይዛው ትመጣለች። በዛ በዛ ኑሐሚንን ደጋግሞ ይቅርታ ሊጠይቃት ወይ ደግሞ እሷና ናሆም አንድ ላይ የማይሆኑበትን መንገድ ሊሰራ አስቦ ይመስላል ማለት ነው። አሁን በስተ መጨረሻ ላይ ኤሚን ጠብቆ እሷ ከቤት ስትወጣ የሆነ ጥግ ላይ ቆሞን ይጠበቃት እሷ እንደምትወጣ አውቆ አቅዶበት አስቦበት ማለት ነው። እሷ ስትወጣ ሄዶ ተጋጅቷት ነበር። ያንቺን ውበት አይቼ ነው፣ ይሄንን ውበት እንዴት ነው ከቤት ይዘሽ የምትወጪው? ያንቺን ውበት አይቼ ባልወድቅ ነበር የሚገርመኝ ያላት ማለት ነው። ከዚህ ሁሉ ነገር ደግሞ ጥሩ የሚሆነው እዛ ጋ ኤርሜ ለኑሐሚን ያቀርብላትን ሀሳብ ብትቀል ይቀበል ያ ማለት ከዛ ቤት ውጪና እኔ ማረፊያ ያዘጋጅልሻለሁ ያላትን ሀሳብ ብትቀበል ይሻላሉ። እሱም እዚህ ጋር ከኤሚ ጋር ተግባብቶ እዛ ቤት ገብቶ ሌላ ነገር ረጅም መንገድ ከሚሄድ እዚህ ጋር ኑሐሚን ይቅርታ ማድረጉን ተቆዩ። በጣም ስለ ጎዳትና ልቧን ስለሰበረው በዚህ በአጭር ጊዜ ውስጥ ደግሞ ይቅርታ ታደርግለትና እንደ በፊቱ ከእሱ ጋር ትሁን ማለት አይቻልም። ለምን ሌላም ገና ስለ ሱ ያልሰማቸው ጉድ ስላለ ማለት ነው። ይቅርታ ማድረጉን ወደ ጎንትታው ትታው አሁን ለጊዜው አባቷ እስኪታከምና ወደ ሙሉ ጤንነቱ እስኪመለስ ድረስ አርፋ ኤርሚ ያዘጋጅላትን ማረፊያ እሱ ጋር ብትሆን ይሻላል። ደግሞ ቤትም ተከራይቶላት እሷ ብቻዋን የምትኖርበትን መንገድ ቢያመቻችላት ይሻላል እንጂ እዚህ ጋር ከነዚህ ሰዎች ጋር ያ ማለት ከዝናሽና ከኤሚ ጋር ከነሱ ጋር እየተፋጠጥኩ አባቴ ወደ ሙሉ ጤንነቱ እስኪመለስ ድረስ እጠብቃለሁ የእነሱን ስቃይ እንደምንም ብዬ እቋቋመዋለሁ የምትል ከሆነ እነዚህ ሰዎች የሆነ ቀን የሚያደርጉበት አይታወቅም። በጣም ክፉዎች፣ ተንኮለኞች ስለሆኑ ምናልባት ለህይወቷም የሚያሰጋ ነገር ሊያደርጉ ይችላሉ።